በጣም በጣም ያስደስታል። በጣም ዛሬ የተሰጣትን ወርቅ ማለት ነው። የጥሎቷ ቀን ደሞ መጨነው ወርቅ አስቡት። በጣም ስሚ፣ መጀመሪያ ሰጠን ለአንቺ ወርቅ ያንስሻል ነው የሚል አንተ

ቀይ ነገር ያለበትን አታርጊ። በጠቅላላ እኔ ተሳስተኝ ዋርኒንግ ሰጠኝ። ተጠንቀቂ፣ ለቤትሽ ሁሉም ያልሰጠው ሰው የለም። ሁሉም ሰው ዋርኒንግ ተሰጥቷል። ቀይ ራት ነገር ስላለው ብርጭቆ ምናምን ስላለው ብርጭቆ ካለው ችግር ነው ያ እንዳለው ዋርኒንግ ሰጥቷቸዋል። ምን አጥፍቼ ነው ታታች ተተች ጣፍልኝ ምን አጥፍቼ ነው ሳዲያ ምን አጥፍታለኝ ብሎ ወይ ሻንጣዬም ባሳየሁ ሁላ ነገር የለም

ሳልጠይቅሽ ማርያምን ቀን አስታውንሽው ስራ ነበርኩኝ። የረሳሁት መልሽ እየተጫወታችሁ ድምፅ ይሰማችኋል

ኔትኮነ ምስሌ ለምን የሰርግ ዘፈን አልለቅበትም? ምኑ ላይ ከፈቱ እናንተ ካላችሁ